ሰላም ውዴ ታሪክ ቀምሻ ተመልካቾቻችን እንዴት ናችሁለን? ዛሬ የውበትና የትግል የሰላምና የውጥረት መፍለቂያ ስለሆነችው ምድር እናወራለን። ስለ ካሽሚር፣ ስለ ሂማሊያ እንቁ፣ ስለ ምድር ላይ ሰማይ፣ ግን ደግሞ የሁለቱ ታላላቅ ሀገራት የህንድና ፓኪስታን ዘላለማዊ ክርክር ማዕከል ስለሆነችው ምድር የዛሬው ታሪካችን ወደዚች ውብና አሳዛኝ ምድር ይዞን ይጓዛል። የካሽሚርን አወዛጋቢ ታሪክ ከጥንት እስከ ዛሬ በዝርዝር እንፈትሻለን። ለምን ይቺ ምድር በሁለት ሀገራት መካከል የጦርነትና የጥላቻ መንስኤ ሆነች? ይህንንም እንመለከታለን። ካሽሚር በዓለም ላይ ካሉት እጅግ ውብ ስፍራዎች አንዷ ናት። በበረዶ የተሸፈኑ የሂማሊያ ተራሮች፣ እጅግ ጥቅጥቅ ባሉ ዛፎች ያጌጡ ሸለቆዎች፣ ጥርት ብለው የሚፈሱ ወንዞችና ሐይቆች ያሏት ይህች ምድር እጅግ ማራኪ ናት። የታሪክ መዛገብቶች እንደሚያስረዱት ካሽሚር የጥበብ የሃይማኖትና የፈላስፋዎች መፍለቂያ ነበረች። ከጥንት ጀምሮ የቡድሂስት ፍልስፍና የሂንዱ ሹቫይዝም እና በኋላም የእስልምና ሱፊዝም እዚህች ምድር ለዘመናት በሰላም ተፋልሰው ልዩ የሆነ የባህልና የመንፈሳዊነት ስብጥር ፈጥሯል። የካሽሚር ቫሊ የመንፈሳዊ ሰላምና የተፈጥሮ ውበት መናኸሪያ ነበረች። ይህች ምድር በባህሏ በቋንቋዋና በሕዝቧ ብዙሃነት ልዩ ስፍራ ነበራት። ለዘመናት በተለያዩ ኢምፓየሮች ስር ተዳድራለች ከሙጓል ንጉሠ ነገሥታት ውበት እስከ አፍጓን ወረራዎች እንዲሁም የሴክ ግዛቶች የጭካኔ አገዛዝ ድረስ አይታለች። በ19ኛው ክፍለ ዘመን አጋማሽ ላይ በዶግራ ስርወ መንግስት ስር ያለ ገለልተኛ ግዛት ሆና ቆይታለች። ነገር ግን ይህ ሰላማዊ ምስል በፈረንጆቹ 1947 በታላቁ የህንድ ክፍፍል ወቅት ሙሉ በሙሉ ተናጋ። እንደ አውሮፓውያኑ በ1947 ብርትሽ ህንድን ለሁለት ከፈለች፣ በሙስሊም አብላጫ ቁጥር ህዝብ የያዘችው ፓኪስታንና፣ በሂንዱ አብላጫ ቁጥር ህዝብ የያዘችው ህንድ። ይህ ክፍፍል የተመሰረተው ባለሁለት ሀገር ንድፈ ወይም ቱ ኔሽን ቲኦሪ ላይ ሲሆን ይህም የህንድ ሙስሊሞች የተለየ ሀገር የማግኘት መብት አላቸው የሚል ነበር። በዚህ ክፍፍል ወቅት ከ600 በላይ የነበሩት የህንድ ግዛቶች የትኛውንም ሀገር መቀላቀል ወይም ራሳቸውን የቻሉ መሆን አማራጭ ተሰጣቸው። ይህ ውሳኔ ትልቅ እንቆቁልሽ ፈጠረም፣ በተለይም እንደ ካሽሚር ላሉ ስልታዊና ህዝባዊ ብዙሃነት ላላቸው ግዛቶች። የካሽሚር ህዝብ በብዛት ሙስሊም ነበር። ነገር ግን ገዢው መሀራጃ ሃሪ ሲንክ ሂንዱ ነበር። መሀራጃው በሁለት የብረት ምሰሶዎች መካከል እንደተሰቀለ ሰው፣ ምርጫው ከባድ ነበር። ወደ ፓኪስታን ቢቀላቀል የራሱን እምነት ተከታይ ከሆነው ህዝብ ዘንድ ቁጣ ይገጥመዋል። ወደ ህንድ ቢቀላቀል ደግሞ የሙስሊሙ ህዝብ ቁጣ ይቀሰቅሳል። የትኛውንም ሀገር ሳይቀላቀል ራሱን የቻለ ግዛት ሆኖ ለመቀጠል ፈለገም። ይህ ውሳኔ በቀላል አልመጣም። ማሃራጃው በግዛቱ ደቡባዊ ምዕራብ በሚገኘው የፑንች ክልል ውስጥ የህዝብ አመፅ ገጥሞት ነበር። ይህም ስልጣኑን ይበልጥ አናጋው። በዚህ የውጥረት ወቅት ከፓኪስታን የመጡ የታጠቁ የጎሳ ቡድኖችና መደበኛ ያልሆኑ ወታደራዊ ኃይሎች እንደ አውሮፓውያን አቆጣጠር በ1947 ጥቅምት ወር ላይ ካሽሚርን ወረሩ። ወራሪዎቹ ወደ ዋና ከተማዋ ስሪንጋር በፍጥነት እየገሰገሱ ነበር። የሐሪሲንግ ጦር ወረራውን መመከት አልቻለም። የካሽሚር ውብ ሸለቆ የእሳትና የህውከት መናሪያ ሆነም። በዚህ አስቸጋሪ ወቅት ህይወቱንና ግዛቱን ለማዳን ሲል ማሃራጃው ለእርዳታ ወደ ህንድ መልእክት ማስተላለፍ ግድ ሆነበት። የህንድ መንግሥትም እንደሆነ እርዳታ ለመስጠት ተስማማም ነገር ግን በአንድ ሁኔታ ካሽሚር በህጋዊ መንገድ የህንድ አካል መሆን አለባት ሲልም ቅድመ ሁኔታውን አስቀመጠም። በጥቅምት 26 ቀን 1947 ማሃራጃ ሃሪ ሲንግ የካሽሚርን ወደ ህንድ መደመር የሚያረጋግጥ የመደመሪያ ሰነድ ፈረመ። በዚህ መሰረት ህንድ የካሽሚርን የውጭ ጉዳይ መከላከያና ግንኙነትን የመቆጣጠር ስልጣን ተሰጣት። ይሁን እንጂ የህንድ ጠቅላይ ሚኒስትር ጃዋሃርላል ኔሩ ይህንን ውሳኔ የካሽሚር ህዝብ በህዝበ ውሳኔ እንዲያረጋግጠው ቃል ገብተዋል። ፓኪስታን ግን ይህንን ሰነድ ህገ ወጥ ነው በማለት ውድቅ አደረገችው። መሐራጃው ህዝቡን ሳይጠይቅ ውሳኔውን መወሰኑንና በወታደራዊ ግፊት ሳቢያ መፈረሙን አጥብቃ በመቃወምም መከራከሪያ ነጥበ አደረገች ይህ ድርጊት ህንድና ፓኪስታንን ከአውሮፓውያን አቆጣጠር 1947 እስከ 1948 ለተካሄደው ወደ መጀመሪያው የካሽሚር ጦርነት ከተተ። ህንድ ወዲያውኑ ወታደሮችን በጦር አውሮፕላን ወደ ካሽሚር በማጓጓዝ ወራሪዎቹን መመከት ጀመረች። ጦርነቱ ለአንድ ዓመት ያህል ከቀጠለ በኋላ የተባበሩት መንግስታት ጣልቃ በመግባት የተኩስ ማቆም ስምምነት ጥሪ አቀረበ። እንደ አውሮፓውያን አቆጣጠር በ1949 በተደረሰው የተኩስ አቁም ስምምነት መሰረት የጦርነቱ ውጤት ካሽሚር ለሁለት ተከፍላ እንድትቆይ ያደረገ። አንደኛው ክፍል በህንድ የሚተዳደረው ጃሙና ካሽሚር ሲሆን፣ ሌላኛው በፓኪስታን የሚተዳደረው አዛድ ካሽሚርና ጊልጊት ባልቲስታን ሆነ። በሁለቱ ሀገራት መካከል ያለው የተኩስ አቁም መስመርም የቁጥጥር መስመር ወይም ላይን ኦፍ ኮንትሮል ተብሎ ተሰየመ። የተባበሩት መንግስታት በካሽሚር ውስጥ የህዝብ ውሳኔ እንዲካሄድና ህዝቡ የትኛውንም ሀገር መቀላቀል እንደሚፈልግ እንዲወስን ቢወስንም ይህ ውሳኔ እስከ ዛሬ ተግባራዊ አልሆነም። ለምን ቢባልም፣ ምክንያቱም የተባበሩት መንግስታት ውሳኔዎች ፓኪስታን መጀመሪያ ወታደሮቿን ከካሽሚር እንድታስወጣና ህንድ ደግሞ አብዛኛውን ወታደሮቿ እንድትቀንስ ይፈልጉ ነበር። ነገር ግን ሁለቱም ሀገራት አንዱ በአንዱ ላይ ባለ እምነት ማጣት ሳቢያ ይህንን ለመተግበር ፍቃደኛ አልሆኑም። የቁጥጥር መስመሩ በሁለቱም በኩል ያሉትን የካሽሚር ቤተሰቦች ለዘላለም ከፋፈላቸው። ካሽሚር ከዚያ በኋላ በህንድና ፓኪስታን በየጊዜው በሚፈጠሩ ግጭቶች ማዕከል ሆና ቆየች። በፈረንጆቹ በ1967 ሁለቱ ሀገራት ሌላ ከባድ ጦርነት አካሂደዋል። ፓኪስታን በኦፕሬሽን ጅብላርታር ስር በመደበኛ ያልታጠቁ ወታደሮችን ወደ ህንድ ካሽሚር በማስረግ አመፅ ለመቀስቀስ ሞከረች። ነገር ግን ይህ ሙከራ ከሽፎ ወደ ሙሉ ጦርነት ተሸጋገረ። ጦርነቱም በመጨረሻም ምንም ትርጉም ያለው ለውጥ ሳያመጣ በታሽከንት ስምምነት ተቋጨም። በ1971 ደግሞ በምስራቅ ፓኪስታን ማለትም በአሁኑ ባንግላዲሽ መፈጠር ምክንያት በተነሳው ጦርነት ወቅት ህንድ በካሽሚርም ጥቃት ሰንዝራ ነበር። እንደ ፈረንጆቹ በ1971 ጦርነት ካሽሚርን ጉዳይ ይበልጥ አወሳሰበው። በ1972 በተደረገው የሽሚላ ስምምነት መሰረት ሁለቱ ሀገራት የካሽሚርን ችግር በሁለትዮሽ ድርድር ብቻ ለመፍታት ተስማሙ። ይህም የተባበሩት መንግስታት ጣልቃ ገብነትን በህንድ በኩል ውድቅ የሚያደርግ ነበር። እንደ አውሮፓውያኑ በ1999 ደግሞ በካርጊል አካባቢ ከባድ ወታደራዊ ግጭት ተካሂደ። የፓኪስታን ሰርጎ ገቦች በህንድ በኩል ባሉ ስትራቴጂካዊ ቦታዎች ላይ ተሰግስገው ነበር። በፓኪስታን ላይ ዓለም አቀፍ ጫና ከደረሰ በኋላ ግን ሰርጎ ገቦቹ ወጡም። እነዚህ ሁሉ ግጭቶች ችግሩን ከመፍታት ይልቅ ይበልጥ አወሳሰቡት። እንዲሁም በሺዎች የሚቆጠሩ ሰዎችን ሕይወት ቀጠፉም። በፈረንጆቹ ከ1980ዎቹ መጨረሻ ጀምሮም የካሽሚር ችግር አዲስና ውስብስብ መልክ ያዘም። በህንድ ከሚተዳደረው የካሽሚር ክፍል ውስጥ ከባድ የእርስ በርስ ግጭትና የትጥቅ ትግል ተባብሶ ቀጠለም። በ1987 በተካሄደው የክልል ምርጫ ላይ ከፍተኛ የማጭበርበር ወሬ ህዝባዊ ብሶትን አስነስቶ ለታጣቂነት መነሻ ሆነ። የተለያዩ ታጣቂ ቡድኖች ብቅ አሉ። ከነዚህ መካከል ደግሞ ጃሙና ካሽሚር ሊቤሬሽን ፍሮንት ወይም አይኬኤልኤፍ እና ሂዝቡል ሚጃሂድን ይጠቀሳሉ። አንዳንዶቹ የካሽሚርን ሙሉ ነጻነት የሚፈልጉ ሲሆኑ፣ ሌሎች ደግሞ ወደ ፓኪስታን መደመርን ይፈልጉ ነበር። የህንድ መንግስት ይህንን ለመመከት ከፍተኛ ወታደራዊ ኃይልን በካሽሚር አስፍሯል። ይህ ደግሞ በህዝቡ ላይ ከፍተኛ ሰብአዊ መብት ጥሰቶችን አስከትሏል የሚል ወንጀል አስነስቷል። በሺዎች የሚቆጠሩ ሰዎች ሲሞቱ፣ ቤተሰቦች ሲበታተኑ፣ ህዝቡም በፍርሃትና አለመረጋጋት ውስጥ እንዲኖር አድርጓል። በተለይ እንደ አውሮፓውያኑ በ1990ዎቹ መጀመሪያ ላይ በመቶ ሺዎች የሚቆጠሩ የካሽሚር ፓንዲቶች ወይም የካሽሚር ሂንዲዎች በታጣቂዎች ዛቻና ማስፈራሪያ ሳቢያ ከትውልድ ቀያቸው ለቀው ተሰደው ሂደው ነበር። ይህም የካሽሚርን ማህበራዊ ትስስር አናግቶታል። ለመሆኑም ካሽሚር ለሁለቱም ሀገራት ለምን እንዲህ ትልቅና ልዩ ትርጉም ሊኖራት ቻለ? ለህንድ ካሽሚር የዓለማዊነት ምልክት ናት። በሙስሊም አብላጫ ቁጥር ህዝብ የሚኖርበት ግዛት የህንድ አካል መሆኑ ህንድ የሁሉም ሃይማኖቶች ሀገር መሆኗን ያሳያል። በተጨማሪም የካሽሚር ስልታዊ አቀማመጥ፣ ይህ ደግሞ ህንድ ከቻይና ጋር በተለይ አክሳይችን የተባለውን ክፍል ትከራከራለችና እዚህ ጋር ካሽሚር ወሳኝ ስፍራ ናት። ሌላ ደግሞ አፍጋኒስታን አዋሳኝ አካባቢ ላይ መገኘቷ ለህንድ ትልቅና ወሳኝ ነገር ነው። እዚህ ያለው የሲያችን የበረዶ ግግር በዓለም ላይ ከፍተኛው የጦር ሜዳ ሲሆን በህንድና በፓኪስታን ወታደሮች በከፍተኛ ወጪ ይጠበቃል። የካሽሚር ወንዞች በተለይም ሲንዱስ ወንዝ በፓኪስታን ውስጥ ዋነኛው የውሃ ምንጭ በመሆኑ የውሃ ሀብቷ ከፍተኛ ስልታዊ ጠቀሜታ አለው። ለፓኪስታን ደግሞ ካሽሚር ያልተጠናቀቀ ክፍፍል ተደርጋ ትታያለች። በሁለት ሀገር ንድፈ ሀሳቡ መሰረት የሙስሊም አብላጫ ቁጥር ህዝብ ያላት ካሽሚር የፓኪስታን አካል መሆን አለባት። ለፓኪስታን ካሽሚር የሀገራዊ ማንነቱ ቁልፍ አካልና በህንድ ላይ ያላት ብቸኛ የይገባኛል ጥያቄ ነች። በቅርብ ጊዜ እንደ አውሮፓውያን አቆጣጠር በ2019 የህንድ መንግስት የካሽሚርን ልዩ ህገ መንግስታዊ መብት የሰጠውን አንቀጽ 370ና አንቀጽ 35 ኤ ሰርዟል። አንቀጽ 370 ለጃሙና ካሽሚር ግዛት ከራሱ ህገ መንግስት እስከ የራሱ ባንዲራ ድረስ ልዩ የሆነ የራስ ገዛ አስተዳደር ይሰጥ የነበረ ሲሆን አንቀጽ 35 ኤ ደግሞ በውጭ ያሉ ሰዎች በካሽሚር ውስጥ መሬት እንዳይገዙ ወይም የመንግስት ስራ እንዳይቀጠሩ ይከለክል ነበር። የህንድ መንግስት ይህንን እርምጃ የወሰደው ካሽሚርን ከቀሪው ህንድ ጋር ሙሉ በሙሉ ለማዋሃድ፣ ሽብርተኝነትን ለማጥፋትና በክልሉ ልማት ለማስፋፋት ነው ብሏል። ይሁን እንጂ ይህ እርምጃ በካሽሚር ውስጥ ከፍተኛ ውጥረት ፈጥሮ ነበር። የኢንተርኔትና የስልክ አገልግሎቶች ተቋርጠው በርካታ የፖለቲካ መሪዎችም ታስረው ነበር። በፓኪስታንና በካሽሚር ውስጥ ባሉ በርካታ ሰዎች ዘንድም ከፍተኛ ተቃውሞን አስከትሏል። ይህ ድርጊት የካሽሚርን ችግር ለመፍታት ከማገዝ ይልቅ ይበልጥ እንዳወሳሰበው የሚናገሩ ብዙ ናቸው። የክልሉን ፖለቲካዊ ውጥረትም አባብሶታል። የካሽሚር ታሪክ የፖለቲካዊ ውሳኔዎች፣ የሀገራዊ ምኞቶችና የሰው ልጅ ስቃይ ታሪክ ነው። ይህች ውብ ምድር በዘላቂ ሰላም ስር እንድትኖር የሚጓጓ ህዝብ አላት ከትውልድ ወደ ትውልድ የሚተላለፈው የፖለቲካ ግጭት የጠፋው የህይወት ዘመን የተበታተኑ ቤተሰቦችና ያልተፈወሱ ቁስሎች የዚህች ምድር ዘላለማዊ ህመም ናቸው የወደፊቱን አሁን ላይ ሆነክ እርግጠኛ መሆንና መገመት አዳጋች ቢሆንም የዓለም ማህበረሰብና ሁለቱ ሀገራት የሰላማዊ መፍትሄ መንገዶች ያገኛሉ የሚል ተስፋ አለም ለካሽሚር ህዝብ ዘላቂ ሰላምና መረጋጋት ምን ያህል ርቀት ላይ እንዳለ የሚታወቀው ጊዜው ሲደርስ ብቻ ይሆናል። ውድ የታሪክ ቅምሻ ተከታታዮች፣ ስለ ካሽሚር የተወሳሰበና አሳዛኝ ታሪክ የነበረን እይታ ይህንን ይመስላል። ይህ ታሪክ ለብዙ ጥያቄዎች በር ከፍቷል። ይህች የሂማሊያ እንቁ የምትፈልገውን ሰላም ታገኝ ይሆን? አብረን የምናየው ይሆናል። የተወደዳችሁ ተመልካቾቻችን፣ በሚቀጥለው ጊዜ በሌላ አዲስ ታሪክ እስከምንገናኝ ቸርን ሰንበት።